አብርሽ ምን አለመሰላችሁ ከዚህ በፊት እንትን ላይ አይታችሁታልና ሼር ላይ ጋሽዬ ከፈቀደ አይነን ፈቅጅ ያለ ያለው እና አልፈቀደም ወይ አብርሽ፣ አሁን ድረስ አልፈቀደላትኝ ወይ ሄሚ፣ ዛሬን እንደሚፈቅደላት የምለው ነገሮች አይተናና። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንደናችሁ ደህና ናችሁ ወይ? ደህና ነኝ ነው። እግዚአብሔር ስም የተመሰገነ ይሆናላችሁ፣ ያለው የጨረቃ ፋሚሊዎች እንደናችሁ? እኔ ደህና ነኝ። አብርሽ የዛሬ ምስጥርን አወጣው ማለት ነው። አይገርማችሁ! አይ ከባድ ነው። እንግዲህ አያችሁ ታላቅ ወንድሞች ሲኖር ማለት ነው ታናሽ እህቶች ሌላ ወንድ ጋር ወይም ሌላ ወንድ ጓደኞች ጋር ሲሆኑ ይቀናሉ ማለት ሳይሆን ይቀናሉም። መቀናት የክፉ ቅናት አይደለም። ከባችሁ ለነሱ ጊዜ አትሰጡም ወይም ለነሱ ጊዜ አይኖርም ብሎ ብዙ ሰዓት ይቆጣሉ። አላቅም እኔ ራሱ አይቼ አይቼ ያለው ያለ እንደዚህ አይነት ነገሮች ምን አለመሰላችሁም። ልክ ነው በዚው እና ለሰው ልጅ ልክ ማለት ልዩ ቦታ ነው ያለው ለምሳሌ እኔ አሁን ለወንድም የሚሰጠውና ለፍቅረኛ የሚሰጠው ቦታ ልዩነት አለ ማለት ነው እኔ ለወንድም የሚሰጠው ቦታ ለፍቅረኛ አልሰጠም ለፍቅረኛ የሚሰጠው ቦታ ደግሞ ለወንድም አልሰጠም እንደዛ ነው ነገር ገባችሁ ማለት አብርሽ ያለው ነገር ልክ ነው ማለት ነው እና ከባድ ነው በጣም ነው ይገርመኝ በጃው እኮ ለምሳሌ አንዳንድ እንዴት አርጌ ላስረዳችሁ? ብናል ለምሳሌ አሁን ብዙ ቦታዎች የሚባለው ቦታ አለ ለቤተሰብ የምትሰጡና ለሌሎች የምትሰጡት ቦታ ለእናቶች ወይም ለሌሎች የምትሰጡት ቦታና፣ ብዙ ብዙ ልዩነት አለ ማለት ነው። ገባችሁ? ብዙ ሰዎች ባለፈው እንትን ሼር ላይ አድርጎ ነበር። ና ሄሜ ና ጋሽዬ ና ቡሩኬ ቪዲዮ የሰሩት ቀን ጋሽዬ ከፈቀደ አይኔም ፈቅጃ ያለው ምናምን ሲል እንቴ አብርሽ እኮ እስካሁን አልፈቀደም ወይ ምለው ኮሜንቶችም አየ አየሁትና እንተ እንደዛ ነው ነገሩ። በቃ እና ከባድ ነው ና ነገረ ስር ነው እያሳቀኝ ያለው ና እናንተ እዛ ላይ ላቸዋለሁ። እና ሄም ወደፊት በቃ ፋ ብላችሁ ፋ ድምቅ ብላችሁ ወደፊት ማንንም አትስሙ። ምን አባቱ ግን እንደዚህ ስላችሁ አበሬሽም ምናምን አመን እንደዛ ያልኩ አይደለሁም ገባችሁ። እና ያው ለሰው ልጅ የምንሰጠው ቦታ ልጅነት አለ፣ ለወንድሞች ለእህቶች፣ ለሌሎች ለሌሎች፣ ለእናቶች የምንሰጠው ቦታ ልጅነት አለና በዚያው ከማንም በላይ ለእናቶች የምንሰጠው ልክ ነው። እና አበሬሽም ያለክ ነክና ያው ምንም ልክ ደደን ወይ ሲታት እንደዛ ለምን አልክ ለማለት አንችልም። ልክ ነው። ይቆጣሉ እኮ ወንድሞች፣ ታላቅ ወንድሞች። እኔ ራሱ እንደዚህ ታላቅ ወንድም አለና የሆነ ወንዶች ጋር ወይም የሱ ወይ ጎደኞች ጋር የወንድሜ ጎደኞች ሳይ ራሱ በጣም ምናደዳል ማለት ነው። ገባችሁ? ወንድሞች፣ የታላቅ ታላቅ ወንድሞች ሲኖሩ ብዙ ነገር እንድትቆጥቡ ማለት ይፈልጋሉ። ገባችሁ? እና እንደዛ ይላችኋለሁ። አበረሽ በቃ ምስጥርና ወጥቷል ማለት ነው ዛሬ። እና እንደዛ ይላችኋለሁ ቤተሰቦች። እና ሄሚዬን ቡራ የምትወዱት ልጆች አላችሁ ብዙዎች። እና ለምንድን ነው ሰብስክራይ ማታደርጉ? ሰብስክራይ ያረጋችሁ ቤተሰብ ሆኑልኝ ይላችኋለሁ። ሄሚዬና ቡራ በቃ እስካሁን አሁን አዲስ አበባ ላይ ነው የምኖሩት አዲስ አበባ ላይ ነው ያለው ብዬ አስባለሁና እና ባላችሁበት ሰላማችሁ ይብዛ። እና ወዳችኋለሁ። ቻናሌን ሰብስክራይ ያረጋችሁ የደውል ምልክቱን ጫኑልኝ እና እያረጋችሁ ያላችሁም ታንክዩ በጣም አመሰግናለሁ ምንም ችግር የለም ሁሉም ነገር ቀስ በቀስ ነው ምንደርሰውና ቀስ በቀስ ያው አንደም ተነስተን ማለት ተራራ እንቀመጣለን ማለት አንችልም ገባችሁ እግር ማለት የምንነሳው በተራ በተራ ነው ገባችሁ እግር ሁለቱም እግር በአንዴ እናሳልን እንራመዳለን ካለ እንወድቃለን ስለዚህ ያው ቻናሉ ቀስ በቀስ ያድጋል ብዬ አስባለሁ እሱ እግዚአብሔር ፍቃድ ነው እና እናንተም ደግሞ እንዳትረሱ ሰብስክራይብ ያደረጋችሁ የደውል ምልክቷን ጫኑ እና ወዳችኋለሁ። ያላችሁበት ቦታ የመዳም ቅመሞችም የጨረቃ ፋሚሊዎች ሁላችሁም ወዳችኋለሁ። ባትወዱኝም ወዳችኋለሁ። ምትወዱትም ወዳችኋለሁ። ማትወዱትም ምንም ወዳችኋለሁ እና ባይ ዳናዋሉላችኋለሁ።